ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 14 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአብይ አህመድ የኮሪደር ልማት ሁሉ ነገራቸውን እንዳዛባባቸው ያለ ካሳ የተነሱ ተፈናቃዮች ተናግረዋል። በአዲስ አበባ የሚገኙ ተራ አስከባሪዎች ከሚያገኙት ገቢ ላይ ግብር እንዲከፍሉ ተወስኗል። በቀጠለው ውጊያ ከ2700 በላይ አዲስ የአድማ ብተና አባላት ፋኖን መቀላቀላቸውን የፋኖ አመራሩ ገልጸዋል። ፋኖ ብርሸለቆ ገብቶ ታሪክ ሰርተዋል። የሚፈልገውን አካል ይዘው ወጥተዋል።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 የአብይ አህመድ የኮሪደር ልማት ሁሉ ነገራቸውን እንዳዛባባቸው ያለ ካሳ የተነሱ ተፈናቃዮች ተናገሩ። በኮሪደር ልማት ምክንያት ቤታችሁ ሰነድ አልባ ነው በሚል ገርጃ አካባቢ የፈረሰባቸው ሰዎች የነበረን ማህበራዊ ኑሮ እድር ተበትኖ ያለምንም ካሳ እንዲሁ ቀርተናል ብለዋል። ሰዎችን በዘር ለይተው የሚጨፈጭፉትና የሚያፈናቅሉት አብይ አህመድ ደግሞ አፈናቅለው ለፕሮፓጋንዳ ሲሉ የተወሰነ ቤት በሰጧቸው የካሳንችስ ተፈናቃዮች ጋር ተገኝተው በዘር በሃይማኖትና በሰ ሰፈር ሳንከፋፈል ለለውጥ የምንተጋ እንድንሆን ሲሉ ተሰምተዋል። በዚህም በኮሪደር ልማት ያስለቀሷቸውን በርካታ ተፈናቃዮች ድምፅ ለመሸፈን ጥሩ ኑሮ ሰጠናችሁ፣ የአማረ ቤት ውስጥ አስገባናችሁ ብለዋል። ዳሩ ግን በአዲስ አበባና በሌሎችም ከተሞች በኮሪደር ልማት ምክንያት በርካታ ህዝብ ያለ ካሳና ያለ ምትክ ቦታ ተፈናቅሎ በየሜዳ ወድቀዋል። በዚህ የኮሪደር ልማት ምክንያት ማህበራዊና ኢኮኖሚያዊ ኑሯቸው የተናጋ፣ መስተጋብራቸው የተበጠሰ፣ እጃቸው ላይ የነበረን በርካታ ሀብትና ንብረት ድንገት ያጠ ከመኖሪያ ብቻ ሳይሆን ከመስሪያ ቦታቸው ተነቅለው የቀሩት ጥቂት አይደሉም። ህጋዊ ሰነድ ያላቸውም ይሁን የሌላቸው ይላል ዶቼቬሌ በዘገባው የገርጂ ተፈናቃዮችም ይህንን የአብይን የፕሮፓጋንዳ ንግግር ውድቅ ያደረገ ሀሳብ ሰንዝረዋል። እነዚህ ሰዎች ጥቅምት 30 2017 ዓ ምት ገርጂ ወረዳ 13 ቤታቸው ሰነድ አልባ ነው በሚልና በዚሁ የከተማ ልማት ምክንያት ከ2003 ዓ ምት ጀምሮ የአየር ካርታ ማረጋገጫ የነበራቸው መሆኑን የሚገልጹ ግን ቤታቸው የፈረሰባቸው ሲሆኑ በስፍራው ለብዙ ዓመታት ይኖሩ እንደነበር የሚናገሩ አሁን ለማና ቤት እንደሚሉ እንኳን ግራ መጋባታቸው በመግለጽ ላይ ያሉ ናቸው 13 ዓመት 15 ዓመት 20 ዓመት የኖረ አለ እዚያ ቦታ ላይ እድር እቁብ ማህበር ኢትዮጵያውያን በየአካባቢያቸው በጋራ ተሳስረው የሚኖሩባቸው የአኗኗር ቁልፍ መስተጋብሮች ናቸው ከካሳንችስ የተነሱ ነዋሪዎች ይህ እንደተጠበቀላቸው ጠቅላይ ሚኒስትሩ ሲናገሩ የገርጂ አካባቢዎች ቤታቸውን ያጡት ግን የገጠማቸው በተቃራኒው እንደሆነ ይገልጻሉ ድሮ የነበረን ማህበራዊ ኑሮ እድር ተበትኗል በአሁን ታይም ባሉታዊም ከውስጥም ከውጭም አስተያየቶች ያልተ ተለዩት የኮሪደር ልማት አምነስቲ ኢንተርናሽናል ሳይቀር ሰዎችን በግዳጅ ማፈናቀል በአፋጣኝ እንዲያቆም ጥያቄ ያቀረበበት ሆኗል። ይኸው የመብት ተቆርቋሪ ተቋም የፌዴራል መንግስት አዲስ አበባም ሆነ በሌሎች ክልሎች ለኮሪደር ልማት በሚል በግዳጅ መፈናቀልን ለመከላከል ቁልፍ የህግና የአሰራር ስርዓቶች ባለማዘጋጀቱ የተጎጂዎችን ሰብአዊ መብቶች ጥሷል ሲል እርምት እንዲደረግ በቅርቡ መጠየቁ ይታወቃል። በአዲስ አበባ የሚገኙ ተራ አስከባሪዎች ከሚያገኙት ገቢ ላይ ግብር እንዲከፍሉ ተወሰነ። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው ሀያ በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከሁለት ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታ ይጥላል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማ የስራና ክህሎት ቢሮ መስፈር መሆኑ ታውቋል። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የአንድ ዓመት ውል መፈረም እንዳለባቸውም ይደነግጋል። የአብይ መንግስት በአገሪቱ ከሚንቀሳቀስ ማንኛውም ዜጋ ገንዘብ ማግኘት አለብኝ የሚለውን እሳቤንና ማራመዱን ቀጥሎ አሁን ላይ የቀን ገቢያቸው በትክክል እንኳን የማይታወቅ የታክሲ ተራ አስከባሪዎች ጋር ደርሷል። በዚህ አያያዙ በቀጣይ የኔ ቢጤዎችን ገብሩ ይላል የሚሉት አስተያየት ሰጪዎች መንግስት ይህን ገንዘብ ሰብስቦ ለቤተ መንግስት ግንባታና ለጦርነት ለመዋል እንጂ ልማት ሊሰራበት አለመሆኑ ደግሞ ሌላው ኪሳራ ነው ይላሉ። እንዲሁም የአዲስ አበባ የታክሲ ተራ አስከባሪዎችን ከተለያዩ የኦሮሚያ አካባቢዎች ባመጣቸው ወጣቶች ለመተካት ጥረት እያደረገ መሆኑን መዘገባችንም ይታወሳል። በቀጠለ ውጊያ ከ2700 በላይ አዲስ የአድማ ብተና አባላት ፋኖን መቀላቀላቸውን የፋኖ አመራሩ ገለጸ። በሁሉም የአማራ ግዛቶች የተሰማሩ የነአረጋ ከበደ ሚሊሻዎች ተጠሪነታቸውና አድራሻቸውን እየቀየሩ ወደ ፋኖ በገፍ እየገቡ መሆኑ ሲነገር የብልጽግና ጦር ደግሞ በንጹሐን ላይ ለሚፈጽመው የአየር ጥቃት እቅድ እያወጣ መሆኑ ታውቋል። አገዛዙ በንጹሐን ላይ የሚፈጽመውን ግድያ፣ እገታና ዝርፊያ አጠናክሮ ቀጥሏል። ከትናንት በስቲያ በፋሲካ ዕለት በአዊዞን አዲስ ቅዳም ንጹ ሰዎች መገደላቸውን የደረሰን መረጃ ያመላክታል። የፋኖ ቤተሰብ ናችሁ በሚል ንጹሐን በመከላከያ ወታደሮች እንደተረሸኑ የሚገልጹት የአካባቢው ነዋሪዎች ከገበያ የሚመለሱ ሰዎች ሳይቀር ተረሸነዋል ይላሉ። እንዲሁም በርካታ ሰዎች ተይዘው የገቡበት መጥፋቱ ነው የተነገረው። በሌላ በኩል የ33ኛ ዙር የአማራ ክልል የአድማ መከላከል የብር ሸለቆ ምርቋን በገፋኖን ነውን እየተቀላቀሉ መሆኑን በተደጋጋሚ ዘግበናል። ሆኖም እነዚህ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው የአድማ መከላከል አባላት አሁንም በሁሉም የአማራ ግዛት ወደ ፋኖ መጉረፋቸውን አላቆመው። ብርሸለቆ ከተመረቀው 5500 የአድማ መከላከል አባላት መካከል ግማሽ ያህሉ ከነትጥቃቸው ፋኖን ተቀላቅለዋል ሲል የገለጸው ደግሞ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ነው። አርበኛው በመልክቱ አንድ ነገር እርግጠኛ መሆን አለብን፣ ይህንን የአማራ ትውልድ ከፋኖ በተቃራኒ ማሰለፍ አይቻልም፣ አይደለም በአብይ አህመድ ጸረ ፖለቲካ አካሄድ በምንም አይነት የኢንዶክትሪኔሽን ስትራቴጂ አዲሱን የአማራ ትውልድ ፋኖ ላይ ቃታ እንዲስብ ማድረግ አይቻልም ሲል ገልጸዋል። ፖለቲካውን የቀማነው ጠላት እድሜውን ማራዘም የቻለው በቴክኖሎጂ እና በፋይናንስ ብልጫው ምክንያት ነው። ይህም ቢሆን ወሳኝ የቤት ስራዎቻችንን ስናጠናቀቅ የሚቋጭ ጉዳይ ነው በማለትም አክለዋል። በሌላ በኩል ደግሞ የፋኖ ኃይሎች ከዚህ ቀደም ከፋኖ ከድቶ ለብልጽግና እጅ ሰጠው በሚል ለሆዱ ያደረውን እንዲሁም አሁን ላይ ከመከላከያ ጋር በመረጃ ልውውጥ እየሰራ ያለውን ሰው ፋኖች ይዘውታል። ይህ ግለሰብ የተያዘው ከብር ሸለቆ ወታደራዊ ማሰልጠኛ በር ላይ መሆኑ ደግሞ የአገዛዙን መንደር አስደንግጧል። ፋኖች ከርቶ የሄደውን የቀድሞ አባላቸውን ለመውሰድ ለሌሎች ፋኖች ሽፋን እየተሰጣቸው የገቡ ሲሆን የመከላከያ አባላቱም ሰውየውን ለማስቀረት ውጊያ ከፍተው የነበረ ቢሆንም ማስጣል አልቻሉም ተብሏል። ይህ በእንዲህ እንዳለ ጎጃም ላይ 68ቱ የድሮንና የጀት ተጠቂ ልዩ ቦታዎች ተለይተው ለጥቃት እንቅስቃሴ መጀመሩን መዘገባችን ይታወሳል። ከውስጥ የኢንሳ ባለሙያ የውስጥ መረጃ ምንጮች ለፋኖ ኃይሎች ባደረሱት መረጃ መሰረት ጎጃም አገው ምድር ፋግታለኮማ ፋግታ ለኮማ፣ ገርጨጭ፣ ቲሊሊ፣ ግሽ አባይ፣ ሰከላ፣ ሰሜን ሜጫ፣ መራዊ፣ አዲስ ቅዳም፣ ዳንግላ፣ ጃዊ፣ ሸንዲ፣ ወንበርማ፣ ቁጭ አሽፋ፣ ዋሽራ ዙሪያ የድሮን ጥቃት ኢላማ የተደረጉ ቦታዎች ናቸው። በተጨማሪም ከደብረ ኤልያስ እስከ የጁቤ ሸለቋማ ቦታዎች፣ ከየጁቤ እስከ ደጀን ሸለቋማ ቦታዎች፣ ከደጀን እስከ ሸበል ሸለቋማ ቦታዎች፣ ከሸበል እስከ ዲማ ገደብ ሸለቋማ ቦታዎች፣ ከዲማ ገደብ እስከ መርጦ ለማርያም ሸለቋማ ቦታዎች፣ የደብረ ወርቅን አካባቢ በተገኘ አጋጣሚ ተመርጦ ለማርያምን ሞጣን፣ አካባቢ በከፊል ኢላማ ተደርገዋል። የደጀንን፣ የቢቸናን፣ የደባይ ጥላት ቁይ፣ ወይን ውሃ ድጓጽዮን፣ ሮብ ገበያ፣ ደጋዳሞት፣ ፈረስ ቤት፣ ቋሪት፣ ገነት አቦ ዙሪያ ሌላዎቹ የድሮን ጥቃት ይፈጸምባቸዋል የተባሉ አካባቢዎች ናቸው። በጥቅሉ በአብዛኛው የጎጃም ቀጠና ብልጽግና በነበሩበትና አዲስ እያስገባቸው ባለው የድሮን ብልጽግና በነበሩትና አዲስ እያስገባቸው ባለውን በጥቅሉ በአብዛኛው የጎጃም ቀጠና ብልጽግና በነበሩትና አዲስ እያስገባቸው ባለው የድሮን መሳሪያዎች ጭፍጨፋውን እንደሚቀጥል ታውቋል። በሌላ በኩል የአገዛዙ ሻለቃ አዛዡ ጫኔ የለገሰ ትናንት ሚያዝያ 13 2017 ዓ ም ደብረ ብርሃን ዙሪያ ተማርከዋል። በዚሁ በሸዋ ቀጠና ሚዳ መራኛ አካባቢ ሰፍሮ የነበረው የመከላከያ ሰራዊት ቦታውን ለቆ መውጣቱ ታውቋል። ወደ ወሎ ጃማና ወረ ኢሉ መሄዱ የተገለጸ ሲሆን፣ አካባቢውንም ለአድማ ብተናና ሚሊሻ አስረክበው ነው የወጡት ተብሏል። ትናንት መከላከያ አካባቢውን ለቆ ሲወጣም አራት የመከላከያ አባላትና ሁለት የሚሊሻ አባላት ከመከላከያ ጠፍተው ወደ ፋኖ መቀላቀላቸው ነው

ለድሬዳዋ ከተማ ከንቲባ አቤቱታ ለማቅረብ ብንሞክርም ቢሮቸው ሊገኙ አልቻሉም ሲሉ ነዋሪዎች ገለጹ። የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮው የልማት ተነሺ ፋይሎችን በማዘግየቱ እንዳሳሰባቸው የገለጹ ነዋሪዎች የፋይሎቹ ባለቤቶችና ሕጋዊ ወኪሎች ምላሽ ማግኘት እንዳልቻሉ ተናግረዋል። ለድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፈጽሞ እንደማይቻልና የከንቲባው የአገልግሎት ቀን በግልጽ እንደማይታወቅም ጭምር አስረድተዋል። የድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ ሲያስ ተናግዳቸው የነበረውን የልማት ተነሺ ፋይሎች ለሁለት አመታት በማገድ ያስተዳደሩ የካቢኔ አባላት ቤተሰቦችና ዘመዶች ግን እየተስተናገዱ ነው በማለት ተናግረዋል። ህጋዊ ወኪልና የፋይሉ ባለቤቶች ሲጠይቁ ግን ታግዷል ይባላሉ። ከንቲባው ነው ያገደው፣ ምንም ማድረግ አንችልም እያሉ መልስ ይሰጣሉ ብለው ቃላቸውን የሰጡት እነዚህ በርከት ያሉ ነዋሪዎች አብዛኛው የልማት ተነሺ ህጋዊ የፋይሉ ባለቤቶችና ወኪሎች አቤቱታ የሚያቀርቡበት ቦታ አጥተው እየተንከራተቱ እንዳሉ ተናግረዋል። ለድሬደዋ ከተማ አስተዳደር ከንቲባ አቶ ከደር ጆሃር አቤቱታ ለማቅረብ ብንሞክርም በተደጋጋሚ ፈጽሞ ማግኘት እንደማይቻልና በግልጽ የተቀመጠ የአገልግሎት ቀን ከንቲባው እንደሌለው ተነግሮናል ብለው ለመሰረት ሚዲያ የተናገሩት ነዋሪዎች ከንቲባው በአጋጣሚ ቢሮ ቢገኙና ለማናገር ቢሞክር እንኳን የድሬዳዋ ከተማ አድማ በታይም ፖሊሶች ተገልጋዮችን እየደበደቡ እንደሚመልሱ ጠቁመዋል። ከንቲባውን ሊያገኙ የሚችሉት ሰዎች ጥቂት ባለሀብቶችና የገጽታ ግንባታ ላይ ያሉ የሶሻል ሚዲያ እና የሚዲያ ሰዎች ብቻ ናቸው ብለዋል። በርካታ መፈታት ያለባቸው ጉዳዮች እንዳሉ የሚጠቅሱት ነዋሪዎቹ የልማት ተነሺዎች የምትክ መሬት ጉዳይ አስቸኳይ መፍትሄ እንደሚፈልግ፣ እንዲሁም በአጠቃላይ የድሬዳዋ ህብረተሰብ የተለያዩ ቅሬታውን ማቅረብ ስላልቻለ የከንቲባዋ አገልግሎት ቀን በግልጽ ማወቅ እንፈልጋለን በማለት ተናግረዋል። ሆኖም የአብይ ሃይኮፒ ናቸው የሚባሉት የድሬዳዋ ከተማ ከንቲባ ከድር ጆዋር በየመንገዱ ሳይክል ሲነዱ፣ ኳስ ሲጫወቱ፣ በየእድርና ማህበሩ ሲዞሩ፣ በአጠቃላይ የተሰጣቸውን ኃላፊነት ትተው የማይመለከታቸውን ሲሰሩ የሚውሉ ሰው ናቸው። እስካሁን የስራ ዝርዝር አልተሰጠኝም ያሉት ጌታቸው ረዳ አዲሱ ስልጣኔን ለትግራይ ጉዳይ እሰራበታለሁ አሉ። በህዋት ኃይሎችና በትግራይ ጄኔራሎች ከትግራይ ከተባረሩ በኋላ በአብይ የተሾሙት ጌታቸው ረዳ እኔ ከትግራይ ፖለቲካ መራቅ አልፈልግም፣ ያላለቀ የትግራይ አጀንዳ አለ ሲሉ ገልጸዋል። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የስራ ዝርዝር አልተሰጠኝም፣ አሁን ሳስበው የስራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል ብለዋል። ይህንን ስልጣን ያላለቀ አጀንዳይን ለማስፈጸም እጠቀምበታለሁ ለው ያሉት ጌታቸው የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ። አሁን ያለውን ወቅታዊ ሁኔታ ሪቨርስ ለማድረግ እሰራለሁ ሲሉም ተሰምተዋል በትግርኛ በሰጡት ቃለመጠይቅ። በሐማስና በእስራኤል መካከል አዲስ የተኩስ አቁም የድርድር ሐሳብ ቀረበ። ለጉዳዩ ቅርብ የሆኑ ፍልስጤማዊ ባለስልጣን እንዳሉት የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው። የተኩስ አቁም ከአምስት እስከ ሰባት ዓመታት የሚዘልቅ እንደሚሆን ምንጩ ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማ ማስሎካን ወደ ካይሮ እንደሚሄዱ ተገልጸዋል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ ሞሐመድ ዳርዊሽ እና ዋና ተደራዳሪው ሀሊል አልሃያ በካይሮ ለድርድር እንደሚገኙ ተጠቁመዋል። ሐማስ የታጠቀውን መሳሪያ ፈቶ በምላሹ የስድስት ሳምንታት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሐሳብ በሐማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታናሁ ሐማስ ካልከሰመና ታጋቾች በአጠቃላይ ካልተለቀቁ ጦርነቱን እንደማያቆሙ ተናግረዋል። ሐማስ በበኩሉ ጦርነቱን እስራኤል ስታቆም ታጋቾች እንደሚለቀቁ አስታውቀዋል። ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣን ለቢቢሲ ገልጸዋል። አገራዊና ቀጠናዊ የጋዛ አስተዳደርን በዌስት ባንክ ላለው